በሀዋሳ ከተማ ወይም በሲዳማ ክልል አርቲስቶች የቀሰቀሱት ተቋሙ አመራሮችን እንቅልፍ ያነሳቸው ይመስለኛል። የረሱትና የተዉት ድሩ የቀረውን ገንዘቡ ተበልቶ የተተውን ስራ እየዞሩ እየተመለከቱ ይገኛሉ። በዚህም እንኳን ማያውቃቸው ቀበሌዎች ውስጥ እየወረዱ መሰረተ ልማቶችን እየሰራ ነው ለማለት ሚዲያ ላይ ውርር ውር ስሉ እንመለከታችኋለን። ኬት እንደተነሳችው ለምን እንደነቃችው ከእንቅልፍ የነቃ ሰው ይመስል በአንዴ እንደዚህ ብን ማለታቸው የሚያስገርም ቢሆንም እንደ ለውጥ ካየ ነው የሚደብር አይደለም። አሁን ሁሉ ነገር የገባቸው እየመሰለን ነው። ተቋሙ የአርቲስት ወክቻው ብቻ ሳይሆን የሙሉ የስዳማ ህዝብ እንደሆነ ትታውቋቸዋል። ነገር ግን የስዳማ ህዝብ ለናንተ አሁንም አንድ ጥያቄ አለ። ብዙ ብዙ ቁጥር ያላቸው ስራዎች የተጀመሩ ቢሆንም እንዳላለቁ እናውቃለን። ብዙዎቹ መሰረተ ድንጋይ ተጥሎ ግን፣ በጀታቸው ተበልቶ በቆርቆሮ ታጥሮ የከተማን ውበት እያጠፉ ቆሞ እንዳሉም እንመለከታለን። ከነሱ መሃል ዛሬ ሁለት የሚሆኑ ፕሮጀክቶች በምን ምክንያት በዚህ ልክ ችላ እንደተባሉ ልጠይቅዎት እንወዳለን። ስድስት ዓመታትን ያስቆጠረው የዜሮ አምስቱ የአደባባይ ሻፌተው ገንዘብ ብሩ ከተበላ ቆየ፣ ሥራው ግን ውሃ ሽታ ሆኖ ይኸው፣ እስከዛሬ አንድም ቀን ሲሰራም ሆነ ሲንቀሳቀሱ ሳናይ አደባባዩ በቆርቆሮ ታጥሮ አጠገቡ ያሉ ለቦታዎቹ ውበት ውበት ከልክሏቸው ይህ መቃብር ቤት መስሎ የከተማውን ገጽታ አበላሽቶ ለስድስት ዓመታት ቆሟል። መሰረተ ድንጋይ መጣሉ ነው ያን ሁሉ ያን ሁሉ ሚሊዮን ብር የተመደበው ወይስ ተሰርቶ አልቆ ማየት ፎቶ አንስቶ ባነር መስቀል የስራው መጨረስ ወይንም የፕሮጀክቱ መጠናቀቅ እንዳልሆነ ህዝቡ ያው ህዝቡን ለማረሳሳት ስድስት ዓመት ሙሉ የፈጀ ቢሆንም አንዳንድ ሰው ይርሳ እንጂ ዋና ምሉት ወይንም ስለ ከተማው በደንብ የሚመለከታቸው የሚያውቁ ሰዎች ነገሩን የረሱ እንዳይመስል። ወደ ሁለተኛው ፕሮጀክት ስንመጣ የተራራው መንገድ ድፍን አምስት ዓመት የቆጠረ ቢሆንም ገንዘቡ ተበልቶ እሱም እንደ መብራት ፖል ቀጥ ብሎ ቆሞ ምንም አይነት እንቅስቃሴ እየተወሰደበት አይደለም። ሲንጋፑር አስመስለናታል የምትለዋት ሐዋሳ ዛሬ ላይ ተጀምሮ ባላለቁ ስራዎች ቆርቆሮ እየታጠረባቸው እንደውም ውበታቸውን እየቀነሰ ግዳ በተጋባችሁ ሁኔታ እንዳለች እናውቃለን። ክቡር ፕሬዚደንት ደስታ ሌዳሞ ደግሞ ሁሉም ነገር ለእርሶ ቀላል ነው። ዛሬ ስነገሮት ደንግጦ በየቦታ እየዞሩ የተጀመሩ ስራዎችን እየተመለከቱ እንደሆነ እናውቃለን። መቼስ እርሶ ሳቁ ቀርቶ ነው ይህ ሁሉ የቆመው ልንላቸው አንችልም። የገንዘብ እጥረት እንደሆነ በተደጋጋሚ የተነገረን ቢሆንም፣ በሳቱ ግን የተመደበው በጀት ብዙ ገንዘብ እንደሆነ የምናውቀው ስለሆነ የት እንደገባ የሲዳማ ህዝብ ይጠይቃል። ምክንያቱም ህዝብ የሾመ እንዲሰራ እንዲያልቅ እንጂ በባነር የተነሳውን ፎቶ እያየ እንድትናና ስላልሆነ፣ የተጀመሩ ፕሮጀክቶቹ እቅድ የተሰጣቸው ለአንድና ለሁለት ዓመት ሲሆን ቆሞ ግን የቆዩት ስድስትና ሰባት ዓመት አስቆጥሯል። በዚህ ዙሪያ እርሶ ምን ያስባሉ? አጀማመራችሁ ጥሩ ነው። ከእንቅልፋችሁ ስላነቃናችሁ ህዝቡንም ሆነ አርቲስቶችን ማመስገንም አለባችሁ። ግን የምትንቀሳቀሱት ዛሬ ይቺ ተቋሙ እንቅልፍ ስለነሳቻቸው በዚች ተቋሙ ነገ ፌዴራል መንግስት መቶ መጥቶ ሲጠይቅ የምንሰርቻ ያለው ልበል ለማለት ሳይሆን ዘላቂውን እንቅስቃሴ እንድታደርጉ ምክር ብጤን ለግሱትና በዚህ ልክ ያነቃን ህዝብ ወይም በዚህ ልክ ያነቃ አርቲስት ዛሬም ቢሆን ለህዝቡ ተቆርቁሮ መሆኑን አውቃችሁ የታሰሩትን ፍቱ። ኢትዮጵያ በቀለች የትፈታና እናንተም የጀመራችሁት አጀማመር አሪፍ ነው። እንዳነቃናችሁ አስባችሁ ቶክቸውንም ይቅርታ ጠይቃችሁ ወደ ነበረው ሥራ ብትመለሱ አሪፍ ነው እያልኩኝ እማበቃ ይሆናል። የተወደዳችሁ ቤተሰቦች፣ መረጃው ከተመቻችሁ፣ ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ ላይክ ሼር፣ እንዲሁም በኮመንት ሀሳብ አስተያየታችሁን አስቀምጡልኝ ያልኩ የምሰናበታችሁ ይሆናል። ይህ ጃሾ ሚዲያ ነው።